ጤና ይስጥልኝ እንደምናመሻችሁ የተከበራችሁ ተመልካቾቻችን፣ አንድ ሰዓት ሆኗል። ከኢትዮጵያ ቴሌቪዥን ምዕራፍ ሁለት የኢቲቪ 57 ዜናዎችን ይዘን ቀርበናል። የዜናዎቹን አበይት ርዕሶች አስቀድማለን። የግብርና ዘርፍን ለማሳደግና ለማዘመን የሚሰሩ ስራዎች ይበልጥ እንዲጠናከሩ የሕዝብ ተወካዮች ምክር ቤት የግብርና ጉዳዮች ቋሚ ኮሚቴ አሳሰበ። የኢትዮጵያ ፈተናዎች ምንጫቸው የከፍታ ጉዞና በቀጠና ያላት ተሰሚነት ከሚፈጥረው ስጋት የሚመነጭ መሆኑን ምሁራን ተናገሩ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ነታንያሁ ክስ በይቅርታ እንዲታለፍ የአሜሪካው ፕሬዝደንት ዶናልድ ትራምፕ በደብዳቤ ጠየቁ። ቲቪ 57 ዜናዎች ጋር አልጋነሽ ተካ ነኝ። አብራችን ቆዩ። ኢትዮ መልሕቅ በብሔራዊ ጥቅም በህብረ ብሔራዊ አንድነትና ገዥ ትርክት በሀገሪቱ ሁለንተና እድገት በብልጽግናና ከፍታ የሀገሪቱን የማንሰራራ ዘመን በባህር በር ጉዳይ በወቅታዊና ሀገራዊ ቀጠናዊ ጉዳዮች ላይ ያተኮረ ዝግጅት ዘውትር ሰኞ ሮብና አርብ ከምሽቱ ሶስት ሰዓት ጀምሮ በኢትዮጵያ ቴሌቪዥንና በኢቢሲ ዶት ስትሪም የማኅበራዊ ትስስር ገጾች ላይ መተላለፍ ይጀምራል። ኢትዮ መልሕቅ በቅርብ ቀን ይጠብቁን። ጤና ሚኒስቴር በኢትዮጵያ ተላላፊ ያልሆኑ በሽታዎችን መከላከል ላይ ትኩረት አድርጎ እንዲሰራ የሕዝብ ተወካዮች ምክር ቤት የጤና ማህበራዊ ልማት ባህልና ስፖርት ጉዳዮች ቋሚ ኮሚቴ አሳሰበ። በበጀት ዓመቱ ሩብ ዓመት ከ34 ቢሊዮን ብር በላይ ዋጋ ያላቸው መድኃኒቶችና የሕክምና መገልገያዎች ወደ ክምችት እንዲገቡ መደረጉን ጤና ሚኒስቴር ገልጿል። ሞላ አለማየሁ ዝርዝር አለው። የሕዝብ ተወካዮች ምክር ቤት የጤና ማህበራዊ ልማት ባህልና ስፖርት ጉዳዮች ቋሚ ኮሚቴ የጤና ሚኒስቴር የ2018 በጀት ዓመት የመጀመሪያ ሩብ ዓመት አፈጻጸምን ገምግሟል። በዚህ ወቅት የጤና ሚኒስትር ዶክተር መቅደስ ዳባ የሚኒስቴሩን የመጀመሪያ ሩብ ዓመት አፈጻጸም ሪፖርት አቅርበዋል። የመድኃኒት ግባት አቅርቦትን ለማሳደግ ውል የተገባለት የግዢ ስርዓትን ወደ ተግባር በማስገባት 4978 ጤና ተቋማት ከመድኃኒት አቅርቦት አገልግሎት ተቋም ጋር የስራ ውል መግባታቸውን ተናግረዋል። በአጠቃላይ ግን በሩብ ዓመቱ ወደ 341 ቢሊዮን ብር በላይ የሚሆኑ መድኃኒቶች በክምችት ቦታዎቻችን ውስጥ እንዲገቡ ተደርጓል። በመደበኛ በጀት ወደ 2.1 ቢሊየን የሚሆኑ በፕሮግራም ደግሞ ወደ 14.8 ቢሊየን የሚሆኑ ተገዝተዋል። በአጠቃላይ ግን 17.8 የሚሆን መዳኒቶች ወደ ጤና ተቋማት ደግሞ እንዲደርሱ ስርጭቱን አድርገናል ማለት ነው። በዚህ ሩብ ዓመት በሩብ ዓመቱ የጤና ተቋማትን አቅም የማሳደግ ስራ መሰራቱን የገለጹት ዶክተር መቅደስ የቀዶ ህክምናና የድንገተኛ አደጋዎች ምላሽን የማሳደግ ተግባር መከናወኑን በሪፖርታቸው አመልክተዋል። በጤና ጣቢያዎች ውስጥ የሚሰጡ ቀዶ ህክምናዎችን ስንመለከት ከ185 ወደ 202 ከፍ ማድረግ ችለናል ማለት ነው። ኦፕሬሽን የሚሰራባቸው ጤና የጤና ጣቢያዎች ቁጥር ማለት ነው። በዚህ ብቻ እንግዲህ ወደ 18222 የሚሆኑ እናቶች በዛ ውስጥ መውለድ እንዲችሉ ይህንን አገልግሎት እንዲያገኙ ማድረግ ተችሏል። በዚህ የሩብ ዓመት ውስጥ ማለት ነው። የድንገተኛ አደጋዎች ምላሽን በምንመለከት ጊዜ አንዱ የኮሌላ ወረርሽኝ ነው። ኩፍኝና ኤምፖክስን ነበር በዚህኛው ሩብ ዓመት ስንከታተል ከነበሩ። በአጠቃላይ ብዙ አሉን አውትብሬክ በአመት የምንከታተላቸው እንደምናውቀው፣ በክሮስ ቦርደር በተለይ ደግሞ በድንበር ዙሪያ ያሉ ተላላፊ በሽታዎች ላይ በጣም ጠንካራ የሆነ ቅኝት ምላሽና ክትትል ይደረጋል። ጤና ሚኒስቴር ከእቅድ ጀምሮ ወረርሽኝን በመቆጣጠር የእናቶችን ጤና ማሻሻል፣ የጨቅላ ህጻናትን ሞት መቀነስና መሰረታዊ የጤና ኬላዎችን አገልግሎት ማሳደግ የመሳሰሉ አፈጻጸሞቹ በግምገማው በጥንካሬ የተነሱ መሆኑን የጤና ማህበራዊ ልማትና ባህልና ስፖርት ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ ዶክተር ታደለ ቡራቃ ገልጸዋል። ተቋሙን በሚመለከት ጠቅለል ባለመልክ ወደ 167 ኬፒአይዎችን የያዘ ሪፖርት ነው የመጣው ከነዛ ውስጥ ወደ 23 የሚጠጉ ግቦች መቶና ከመቶ ፐርሰንት በላይ ነው የተፈጸሙት ማለት ነው። ይህ በጣም የሚበረታታ ነው። ሚኒስቴር መስሪያ ቤቱ የበሽታዎችን መከላከል ሽፋንን ማሳደግ፣ የቤተሰብ ዕቅድ አገልግሎትን ማሻሻል፣ የቀዶ ሕክምናና የሕክምና ግብዓቶችን ማሳደግ ላይ በትኩረት ሊሰራ እንደሚገባ የቋሚ ኮሚቴው ምክትል ሰብሳቢ ዶክተር ታደለ ተናግረዋል። በቤተሰብ እቅድ አገልግሎት አካባቢ ሰባት ክልሎች ከ50 ፐርሰንት በታች ነው የፈጸሙት። የበሽታዎች መከላከልና መቆጣጠርን በሚመለከት ስፔሻሊ ከኤችአይቪ ጋር ታይዞ ኤች አይቪ ካለባቸው እናቶች የሚወለዱ ህጻናትን ከመጠበቅ እና ከኤች አይቪ ነፃ የሆነ ዜጋ ከመፍጠር አኳያ የታለመውን ህልም ወይም የተጣለውን ግብ ከማሳካት አንፃር ልዩ ትኩረት ይፈልጋል ማለት ነው። ሌላኛው ተላላፊ ያልሆኑ በሽታዎችን በሚመለከትም እንደና ስኳር ሌሎችም ያሉትን አፈጻጸማቸው ዝቅተኛ ነው። አፈጻጸማቸው በአንደኛ ሩብ ዓመት ዝቅተኛ ስለሆኑ እነዚህን አጣጥሞ ከመሄድ ጋር ትኩረት ሰጥቶ ከመሄድ ጋር ልዩ ትኩረት ይፈልጋል። የጤና ሚኒስቴርና በስሩ የሚገኙ ተጠሪ ተቋማት በተለይም ቅዱስ ጳውሎስ ሆስፒታል፣ ኤካ ኮተቤ ሆስፒታል፣ አማኑኤልና አለርት ሆስፒታልን ጨምሮ ሌሎችም ያሉባቸውን የክዋኔ ኦዲት ሪፖርት ግኝት ሊያስተካክሉ እንደሚገባ ተገልጿል። ባለፉት ዓመታት የብሔር ብሔረሰቦችና ሕዝቦች ቀን በዓል በፌዴሬሽን ምክር ቤት አስተባባሪነትና በክልሎች እንዲሁም በከተማ አስተዳደሮች አስተናጋጅነት ሲከበር ቆይቷል። በተለይ ሀገራዊ ለውጡን ተከትሎ በተከበሩ በዓላት ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ትሩፋቶች ተመዝግቧል። ዘንድሮ የሚከበረው ሀያኛው የብሔር ብሔረሰቦችና ህዝቦች ቀን በዓልን አስመልክቶ መግለጫ የሰጡት የበዓሉ ዋና አስተባባሪ ባንቺርጋ መለስ እንዳሉት የበዓሉ መከበር የህዝቦችን የህገ መንግስት ግንዛቤ ያሳድጋል፣ እርስ በርስ እንዲተዋወቁም መድረክ የሚፈጥር ነው። ለረዥም ዘመናት ይዘውት የቆዩት የአብሮነት እሴት አላቸው። ይሄን በማጎልበት በኩል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 እንደ ሪፖርተራችን ሳዳት መሀመድ ሳኒ ዘገባ በማዕከላዊ ኢትዮጵያ ክልል ሆሳና ከተማ ላይ ለሚከበረው በዓል የሚመለከታቸው አካላት አስፈላጊውን ቅድመ ዝግጅት ማጠናቀቃቸውም ተገልጿል። የዘንድሮ በዓል ህዝቦች የተቀመጡ ታላላቅ ፕሮጀክቶችን በጋራ ለመፈጸም ቃል የሚገቡበት መሆኑንም የበዓሉ አስተባባሪ ገልጸዋል። ከምንገኝበት ሀገራዊ ሁኔታ አንጻር ግምት ውስጥ በማስገባት መሪ ቃላችንና የወረዱ የማወያያ ሰነዶችን መነሻ በማድረግ የኢትዮጵያ ብሔር ብሔረሰቦች እና ህዝቦች በጣም በልዩ ሁኔታ የሚያከብሩት ነው። ምክንያቱም ቅድም እንዳልኩት የአብሮነታችን መገለጫና አሻራ የሆነው የኢትዮጵያዊነት ሉዓላዊነት ከፍ ብሎ የታየበት የህዳሴ ግድብን በጋራ የገነቡት ስለሆነ ይሄ አብሮ ሴሌብሬት የሚደረግ ነው። በአጎራባች ክልሎች እዛው ሳለ በየክልሎች ህዝቦች በጋራ የሚያከብሩት ማለት ነው። ደስታቸውን የሚገልጹበት የሚያበስሩበት፣ እሱ ብቻ አይደለም ለቀጣይ እንደ ሀገር ትላልቅ ሀገራዊ የሆኑ የህዝቦችን አብሮነት ትስስር የሚያጠናክር ብቻ ሳይሆን የብልጽግና ተምሳሌት የሆኑ ትላልቅ ፕሮጀክቶች ተዘርግተው ስራ እየተሰሩ ነው ያሉ እንደ ሀገር። ስለዚህ ይሄንን ሀገራዊ የሆኑ ራዕዮችን ማሳካት የምንችለው ህዝቦች በጋራ ሲቆሙ። ስለዚህ ይሄንን ሊያጠናክር በሚችል አግባብ በዓሉ እንደሚከበር ከሁሉም ባለድርሻ አካላት ጋር የጋራ አድርገናል ማለት ነው። ኢትዮጵያ ኮፕ 32 እንድታዘጋጅ መመረጧ እየወሰደቻቸው ያሉ ተግባራዊ እርምጃዎች ውጤት ማሳየታቸውን ያመላክታል ሲሉ የፕላንና ልማት ሚኒስትር ዶክተር ፍጹም አሰፋ ተናገሩ። በብራዚል ቤሌም እየተካሄደ የሚገኘው 30ኛው የተባበሩት መንግስታት ድርጅት የአየር ንብረት ለውጥ ጉባኤ ኢትዮጵያ የተባበሩት መንግስታት ድርጅት የአየር ንብረት ጉባኤን ኮፕ 32ን እንድታስተናግድ የአፍሪካ ተደራዳሪዎች ቡድን ድጋፍ መስጠቱም ይታወቃል። በተለይ የአፍሪካ ቡድን ያሳየው ድጋፍ የሚደነቅና አፍሪካውያን ወንድሞች በኢትዮጵያ ላይ ያላቸውን እምነት በድጋሜ ያረጋገጡበት መሆኑን ሚኒስትሯ አገልጿል። የቀረው መደበኛ ስርዓቱን ጠብቆ መጽደቅ ብቻ በመሆኑ ትልቅ ስኬት መሆኑንም እንዲሁ ዶክተር ፍጹም አሰፋ ተናግሯል። ኢትዮጵያ በትክክል መንግስት ከሕዝብ ጋር ተባብሮ የአየር ንብረት ለውጥን ለመከላከል ተግባራዊ እርምጃ እየወሰደች መሆኗን በተግባር ያረጋገጠ ያስገኘ ውጤት መሆኑንም ነው የተናገሩት። ሁለተኛውን የአፍሪካ የአየር ንብረት ለውጥ ጉባኤ በስኬት ማዘጋጀቷ አቅሟን ያሳየና ያስመሰከረ መሆኑም ብሎም ትልልቅ ዓለም አቀፍ ኮንፈረንሶችን በብቃት ማስተናገዷ ኢትዮጵያ እንድትመረጥ አስተዋጽኦ ማድረጉንም ሚኒስትሯ ገልጸዋል። ሁለተኛውን የአፍሪካ ክላይሜት ሰሚት በቅርብ እንዳያችሁት በደንብ ኢትዮጵያ ያላትን አቅም ያስመሰከረ ኮንፈረንስ ሆልድ የማድረግ ኮንፈረንስ የማዘጋጀት ያላትን አቅም ያስመሰከረ ስራ ሰርተናል እና እዚህ ያለ ሰው ሁሉም ያወራው ያንን ነው። ኢትዮጵያ ያዘጋጀችው የአፍሪካ ክላይሜት ሰሚት እንዴት ውጤታማ፣ እንዴት ብቁ አቅሟን ያሳየችበት መሆኑን ነው ያገኘሁት ሰው ሁሉም ያወራው እና ይሄ ድርብ ድል ነው ማዘጋጀታችን። በመቶ ሺዎች የሚቆጠር ሰው የሚመጣበት ሰሚት ለማዘጋጀት መመረጣችን አንድ ነገር ነው። ከዛ ጋር ተያይዞ የሚመጣው በጣም በርካታ ጥቅም ኢኮኖሚያዊ፣ ማህበራዊ እንደ ሀገር ያለን ተደማጭነት አኳያ የሚኖረው ፋይዳ እንዳለ ሆነው ከኋላ ግን የሰራነው ስራ ዓለም መመስከር የጀመረበት በመሆኑ በጣም ነው ደስ ያለኝ። ሪፖርተራችን ሀብታሙ ተክለስላሴ ከብራዚል ቤሌም ባደረሰን ዘገባ ኢትዮጵያ ኮፕ 32ን ለማዘጋጀት ትልቅ የቤት ስራ እንደሚጠብቃት የፕላንና ልማት ሚኒስትር ዶክተር ፍጹም አሰፋ ተናግረዋል። የኮፕ 32 ለማዘጋጀት በጣም ትልቅ ስራ ይጠይቃል ትልቅ አቅም ማሰባሰብን ይጠይቃል ለክላይሜት አለም አሁን እንደምታውቀው እየተበታተነ ነው ያለው አንዳንድ ሀገራት ክላይሜት ቼን የለም እስከ ማለት የደረሱበት በመሆኑ ይሄንን በጣም አስቸጋሪ ተለዋዋጭ በሆነ የዓለም ሁኔታ ክላይሜት ቼን አስቸጋሪ ለሀገራት በተለይ እንደ ኢትዮጵያ ላሉ በማደግ ላይ ላሉ ሀገራት ትልቅ የልማት ተግዳሮት እንደሆነ የማሳመን ከዛ በተጨማሪ ደግሞ አፍሪካም ኢትዮጵያም አጠቃላይ ዓለም ለክላይሜት ኢንቨስትመንት ምቹ የሆነ ሁኔታ እንዳለና ያን ኢንቨስትመንት አገራት እንዲያሰፉ ለማሳመን ትልቅ ስራ ይጠይቃል። የግብርና ዘርፍን ለማሳደግና ለማዘመን የሚሰሩ ስራዎች ይበልጥ እንዲጠናከሩ በሕዝብ ተወካዮች ምክር ቤት የግብርና ጉዳዮች ቋሚ ኮሚቴ አሳሰበ። ቋሚ ኮሚቴው ባካሄደው የግብርና ዘርፍ እቅድና አፈጻጸም ግምገማ ላይ ዘርፉ በተለያዩ መስኮች ውጤት እያስመዘገበ መሆኑን ገልጿል። አባዲ ወይናይ ስርጽናለው በሕዝብ ተወካዮች ምክር ቤት የግብርና ጉዳዮች ቋሚ ኮሚቴ የግብርና ሚኒስቴርና ተጠሪ ተቋማት የ2018 በጀት ዕቅድና የመጀመሪያ ሩብ ዓመት አፈጻጸም ገምግመዋል። የግብርና ሚኒስቴር ዕቅድና አፈፃፀም ያቀረቡት የግብርና ሚኒስትሩ አዲሱ አረጋ ዘርፉን የሚያጠናክሩ በርካታ ስራዎች ተግባራዊ እየተደረጉ መሆኑን ጠቅሰዋል። በበጀት ዓመቱ ከ38 ቢሊዮን ዶላር በላይ ገቢ ለማግኘት መታቀዱን የጠቀሱት ሚኒስትሩ በሩብ ዓመቱ ከ1 ቢሊዮን ዶላር በላይ ገቢ ተገኝተዋል ብለዋል። አርሶ አደሩን ተጠቃሚ ለማድረግ የተስተካከለ የገበያ ስርዓት ለመፍጠርና ከዝናብ ጥገኝነት የተላቀቀ የግብርና ዘርፍ ለመፍጠር እየተሰራ መሆኑን ነው ሚኒስትሩ ያብራሩት። በቀረበው እቅድና የሩብ ዓመት አፈጻጸም ሪፖርት ዙሪያ በምክር ቤቱ አባላት ጥያቄዎች ተነስተው ምላሽ ተሰጥቶባቸዋል። የማዳበሪያ አቅርቦቱ የግዢ ወቅታዊነት ከብልሹ አሰራር የጸዳ ከመሆኑ ጋር እና ለተገልጋይ አርሶ አደሮች ወይም ተጠቃሚ አርሶ አደሮች በጊዜ እና በፈለጉት ደቂቃ ሰዓት ከማድረስ አኳያ ሂደቱ እንዴት እየተገመገመ ነው ያለው? የማዳበሪያ ህገወጥ ንግድን ከመቆጣጠር አኳያ የተጀመሩ ስራዎችን አጠናክሮ የማስቀጠል የሽያጩንም ሁኔታ ዲጂታላይዝ ማድረግ በጣም ወሳኝ ነው ማለት ነው። ክልሎች ለማዳበሪያ ግዢ የሚገቡት ዋስትና በኋላ በጀታቸው ላይ መጥቶ እዳ ውስጥ እንዳይከታቸው ከማድረግ አኳያ ጥሩ ተሞክሮ ስለሆነ ዘንድሮ በቦርድም ተነጋግረን በሁሉም ክልሎች የግዢውን ሂደት ዲጂታል ለማድረግ ትኩረት አድርገን እንሰራለን። አፈር ጤናማነትን መንግስት በያዘው ትኩረት በሶስት ዓመት ስድስት ሚሊዮን ሄክታር ነው ለማከም ያቀደው። ከዚህ አኳያ አምናም ስንገመገም ችግሮች ነበሩ፣ ዘንድሮም በተመሳሳይ ከኖራ አቅርቦት አኳያ አንጻራዊ ጭማሪዎች ቢኖሩም ማከም የሚችለው ሄክታር 50 ሺህ ሄክታር ብቻ ነው። በእንደዚህ አይነት ሁኔታ ስድስት ሚሊዮን ሄክታርን እንዴት ማከም እንችላለን ተብሎ ተይዟል። የአፈር ማዳበሪያ እንደ ማንኛውም ግባት አርሶ አደሩ ፈልጎ እንደሚገዛው ሁሉ ኖራንም ጭምር ጠቀሜታውን በአግባቡ ተገንዝቦ ገዝቶ የሚጠቀምበትን አቅርቦቱን ከሲሚንቶ ፋብሪካዎችና ከወጣት ኢንተርፕራይዞች ጋር በማስተሳሰር የምናክመውን መሬት መጠን ትርጉም ባለው መንገድ እየቀየረን ካሌድን በስተቀር የምናልመው የምንመኘው የምግብ ዋስትናን የማረጋገጥ ምርትና ምርታማነትን የማሳደግና የግብርና ትራንስፎርሜሽንን የማምጣት ጉዳይ ከአፈር ጤናማነት ጋር ተያይዞ በትልቁ ሊፈተን ስለሚችል ይሄን ትኩረት ሰጠን የምንሰራ ይሆናል። በሕዝብ ተወካዮች ምክር ቤት የግብርና ጉዳዮች ቋሚ ኮሚቴ ሰብሳቢ ሰለሞን ላለ ዘርፉን ለማሳደግና ለማዘመን የሚሰሩ ስራዎች ይበልጥ እንዲጠናከሩ አሳስበዋል። ምግብ ዋስትና ማረጋገጥ፣ ለዜጎች የስራ እድል መፍጠር፣ ገበያ በቂ ገበያ የሀገር ውስጥ ገበያ ላይ ምርት ማቅረብ፣ የውጭ ምንዛሪ የምንበዛው ልክ ወደ ውጭ ማቅረብ ትልቅ ግዴታ እንዳለብን ፍጥነት ለማምረት መካናይዜሽን ላይ ከፍተኛ ጥያቄ አለታቸው። ይህንንም በደንብ መሄድ ይገባናል። እስካሁን የሄድነው ርቀት በቂ አይደለም የሚለውን በደንብ ደምድመን መውጣትና መስራት ይገባናል የሚለውን ነው። በ2018 በጀት ዓመት በመጀመሪያ ሩብ ዓመት ዘርፉን ይበልጥ የሚያሻግሩ ስራዎች መከናወናቸው በመድረኩ ተጠቅሰዋል። ከኢትዮጵያ ቴሌቪዥን ምዕራፍ ሁለት የኢቲቪ 57 ዜናዎቻችን ቀጥሏል። ዘላቂ ሰላምን ለማስፈን በሚደረገው ጥረት ከእውነትና ሰላም ፈቀቅ ማለት እንደማያስፈልግ የኢትዮጵያ የሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ሊቀት ጎሃን ቀሲስ ታጋይ ታደለ ተናገሩ። ጠቅላይ ጸሐፊው ይህንን የተናገሩት የኢትዮጵያ ሃይማኖት ተቋማት ጉባኤና የደቡብ ኢትዮጵያ ክልል ሃይማኖት ተቋማት ጉባኤ በትብብር ያዘጋጁት አምስተኛው ሀገር አቀፍ የሰላም ኮንፈረንስ በአርባ ምንጭ ከተማ መካሄድ በጀመረበት ወቅት ነው። ኮንፈረንሱ አለመግባባቶችን ለመፍታት የተጀመሩ ጥረቶችን ማገዝ፣ አለመግባባቶችን በሰላማዊ መንገድ የመፍታት ባህል ማዳበርና በሰላም እሴት ግንባታ የሀገር ሽማግሌዎች እንዲሁም የሃይማኖት አባቶችን ሚና ለማጎልበት የታለመ መሆኑንም አስረድተዋል። በመሆኑም ሰላምን ለማጽናት በሚደረገው ጥረት ከእውነትና ሰላም ፈቀቅ ማለት አያስፈልግም ሲሉ ተናግረዋል። ሰላማችንን የሚያወዱ መሰብሰባችን የሚጠሉ በሀገርም ከሀገርም ውጭ እንዳሉ ይሄ እሙን ነው። በየቀኑ ይሰቅሉናል። በየቀኑ ስማችንን ሲያጎድፉ ይኖራሉ። ይህንን ፈርተን ከእውነትም ከሰላምም ፈቀቅ አንልም። ይህንን ደግሞ የሚረዳን እውነትና የእውነት አምላክ ፈጣሪ እሱ እንደሆነ እንታመናለን። ይህ ጉባኤም የታሰበው የተዘጋጀው አሁን በየአካባቢው ያሉትን ችግሮች እንድንፈታበት ፊት ወተን እንድንጋፈጠውና ከእውነትና ከፍትህ ከርትህ ጋር እንድንቆም ታስበው የተዘጋጀ መድረክ መሆኑን በዚህ አጋጣሚ ለመግለጽ እወዳለሁ። የደቡብ ኢትዮጵያ ክልል ምክትል ርዕሰ መስተዳድር ዶክተር አበባየሁ ታደሰ በበኩላቸው አካባቢውን የሰላም ተምሳሌት ለማድረግ መንግስት ከሃይማኖት ተቋማትን ትብብር በማጠናከር ሁሉን አቀፍ ድጋፍ እንደሚያደርግ ነው የገለጹት። በሀገሪቱ አንዳንድ አካባቢዎች የሚታዩ የሰላም መደፍረሶቹን ለማክሰምና አስተማማኝ ሰላም ለማስፈን የሃይማኖት ተቋማት መሪዎች የበኩላቸውን ድርሻ በአግባቡ መወጣት አለባቸው ሲሉም ነው የተናገሩት። የብሄራዊ የሰላም ኮንፈረንስ ከአስተማማኝ ሰላምና የሀገር ግንባታ መሻት የመነጨ በዚህ ሂደት ውስጥ የሃይማኖት ተቋማት የሚጫወቱት ሚና እጅጉን የላቀ ነው። ስለሆነም አሁን በሀገራችን በአንዳንድ አካባቢዎች የሚታዩ የሰላም መደፈረሶች እና ግጭቶችን ለማክሰም አስተማማኝ ሰላም ለማስፈን ለማጽናት የበኩላችሁን ድርሻ እንድትወጡ ጥሪን አስተላልፋሉ። የሪፖርተራችን ተመስገን ተስፋዬ ዘገባ እንደሚያመላክተው ሃይማኖቶች ለሰላም ለአንድነትና ለአብሮነት በሚል መሪ ቃል የሚካሄደው ይህ ኮንፈረንስ ለሁለት ቀናት የሚቆይ ሲሆን በነገው ዕለት በአርባ ምንጭ ዩኒቨርሲቲ ስታዲየም የሃይማኖት ተቋማት ጉባኤና የፌዴራል እንዲሁም የክልል ከፍተኛ የስራ ኃላፊዎች በተገኙበት የማጠቃለያ መርሃ ግብር የሚያካሂድ ይሆናል። የአፍሪካ የመሬት ፖሊሲ ጉባኤ አፍሪካውያን የዘርፉ ተመራማሪዎች በጋራ የምርምር ስራዎችን እንዲሰሩ ትብብር የሚፈጥሩበት መድረክ መሆኑ ተገለጸ። ስድስተኛው የአፍሪካ የመሬት ፖሊሲ ኮንፈረንስ ካለፈው ሰኞ ጀምሮ በአዲስ አበባ እየተካሄደ ይገኛል። የአፍሪካ መሬት ፖሊሲ ማዕከል አስተባባሪ ጆዋን ካዋንጅ ጉባኤውን አስመልክተው በሰጡት ማብራሪያ ተመራማሪዎች እርስ በርስ ከመመካከር ባለፈ በመሬት አስተዳደርና አጠቃቀም ጉዳዮች ላይ ከመንግስት አካላት ጋር የሚመክሩበት እንደሆነ ተናግሯል። በጉባኤው በመሬት አስተዳደር ጥሩ ተሞክሮ ያላቸው ሀገራት ልምዳቸውን የሚያካፍሉበትና የሚተገብሩበት መሆኑም ነው የተገለጸው። በአፍሪካ ሕብረት የገጠር ልማት ግብርናና የምግብ ዋስትና ዘርፍ ኃላፊ ጃኔት ኤደሜ በበኩላቸው ከቅኝ ግዛት ዘመን የተሻገረው የመሬት ፖሊሲና የመሬት ህግ ኢፍትሃዊ የመሬት ክፍፍልን በመፍጠር በርካታ ዜጎች ተጠቃሚ እንዳይሆኑ ማድረጉን ነው የተናገሩት። በመሬት ዘርፍ ፍትሃዊ ተጠቃሚነት እንዲኖር አፍሪካውያን እርስ በርስ የሚመካከሩበትና ፖሊሲዎችን ለማሻሻል የሚወያዩበት ይህ ኮንፈረንስ ትልቅ ሚና እንዳለው ነው የጠቀሱት። ነገ የሚጠናቀቀው ስድስተኛው የአፍሪካ የመሬት ፖሊሲ ጉባኤ የመሬት አስተዳደር ፍትሕና ካሳ ለአፍሪካውያንና ለዘርአ አፍሪካውያን የሚል መሪ ሀሳብ የያዘ ሲሆን መሬት ዘርፍ ተመራማሪዎችም የመንግስት አካላት እንዲሁም የባህል መሪዎች እየተወያዩበት ይገኛሉ ሲል የዘገበው ባልደረባችን ባዬ ሙላት ነው። ወደ ውጭ ዜና ተሻግረናል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ክስ በይቅርታ እንዲታለፍ የአሜሪካው ፕሬዚደንት ዶናልድ ትራምፕ ጠይቀዋል። የአሜሪካው ፕሬዚደንት ዶናልድ ትራምፕ በእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ የተመሰረተው ክስ በይቅርታ እንዲታለፍ የሚጠይቅ ደብዳቤ መላካቸውም ታውቋል። ደብዳቤው ክሱን በይቅርታ የመፍታት መብት ላላቸው የእስራኤሉ ፕሬዚደንት ይስሐቅ ሄርዞግ የተላከ መሆኑም ነው የተገለጸው። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሙስና ክስ ፍርድ ቤት መመላለስ ከጀመሩ ዓመታት ተቆጥሯል። የአሜሪካው ፕሬዚደንት ዶናልድ ትራምፕ በደብዳቤያቸውም የእስራኤልን ጠላቶች እያጠፉ ያሉት ኔታንያሁ በዚህ ክስ ፍርድ ቤት ሊመላለሱ አይገባም ማለታቸውን የዘገባው ሮይተርስ ነው። እኔ የእስራኤልን የፍርድ ነፃነት አከብራለሁ ያሉት ፕሬዚደንት ትራምፕ፣ ይህ ክስ ግን ከኔታንያሁ የሀገር ፍቅር ጋር የማይሄድ መሆኑን ነው የገለጹት። የእስራኤል ፕሬዚደንት ቢሮ ትራምፕ የሙስና ክስ ሂደቱ ፖለቲካዊ የሚመስል ነው ማለታቸውን አስታውቋል። ተመልካቾቻችን ምዕራፍ ሁለት የኢቲቪ 57 ዜናዎቻችን አሁን ቀጥለዋል። በመቀጠል የምናልፈው ወደ ቢዝነስ ዘገባ ነው። የቢዝነስ ዘገባዎችን